ምንም አይሆንም ናኦሚ። አንተ ምን አስጨነቀ? ተነስ በቃ፣ ምንም አይሆንም። ለምን ነው የማልጨነቀው? ነገር ገና ከዚህ በላይ ይጠብቅሃል እኮ። ምንም ሰላም ሰላም፣ ውድ የተወደዳችሁ የሆፕ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ሰሞኑን ትላንት፣ ዛሬ የሚፈጠሩ ነገሮችን አይታችኋል። በጣም የሚያናድድ እና በቃ በጣም ኢሞሽናል የሚያደርግ ሰውን ስሜታዊ የሚያደርግ ነገር ነው የተፈጠረ እየተደረገ ያለው ነገር እና እኔ በቃ ዛሬ በተለይ በጣም ነው የደበረኝ። በጣም ማለት ነው በጣም ነው ያዘንኩት ዛሬ በጣም ነው ያፈርኩት። በጣም በቃ እውነት ለመናገር በጣም ያስጠላ ነገር ናሚ። እኔ በቃ አንድ ሰው በዚህ ልክ እንደዚህ ይሰግጣል እንደዚህ በዚህ ልክ በቃ ይገግማል ብዬ በቃ አስቤ ያላቅም ማለት በቃ ውብዬ እንደዚህ አይነት ውሳኔ ለመወሰኗ በቃ ምክንያቱ እሱ ብቻ ሆኖ እየታየኝ ነው። የሱ የሱ እንትን በቃ እንደዚህ መሆን የሱ እንትን ጅልነት፣ ልጅነት በጣም በቃ እንትን እያለ ነው የሆነ ፈሪ የለቀቀ ሰው እንዴን ናሆም እንኳን እንደዚህ አልሆነም እኮ ብሶ ቁጭ ያለ እሱ እኮ ብሶ ቁጭ ያለ። እኔ ናሆም አንተ እስቲ ሰላም ብላቸውና የተሰማህን ነገር፣ በተለይ ስለዳግም የተሰማህን ነገር በደንብ እንትን እንድትል ነው ፈልገው። ይሄ ልጅ መስመር እየለቀቀ ነው ገብቷል፣ ካቅም አሁን ናሆም እንደዚህ እየሆነ አይደለም ናሆም እንደዚህ እንትን እያደረገ አይደለም ግን ዳጊ አሁን ከኋላ መጥቶ ከኛ ጋር እንዳልነበረ ከኔ ጋር እንደዛ አንተን ሲል እንዳልነበረ ሲያግዘን ከኛ ጎን እንዳልነበረ አሁን ተቀይሮ ደግሞ ስማ በጣም ነው ያዘንኩበት ሌላ ዱብዳ እኔ እኮ ግራ ነው የተጋባሁት ማለት እንዴ እንዴት ነው ማለት ማሰብ እንዴት አይችልም እንዴ ልጁ ግን እንደዛ የሚሆነው ማለት ከማስታረቅ ይልቅ ብጥብጥ ነው እኮ ያደረገው እንዴ እየመጣኩ የሚያወራው ነገር በቃ ምርር የሚለ ጆሮ የሚሰቀጥጥ ነገር እንዴ ልጁ ምን ሆኗል ሚያዝብን ነገር እኔ በቃ አሁን የለ በጣም ስሜታዊኛለው የምር ነው የምልህ። በጣም ስሜታዊ ማለት ነው። የባሰን ይሰበራት እኮ ሰው የባሰ እንደ እንደዚህ እሷ ለመሄድ ለመወሰነ ዋነኛ ተጠያቂ የሚሆነው እሱ ነው በደም እና፣ እኔ በጣም በቃ አሁን ላይ በጣም ያዘንኩበት ሰውና በጣም ቅር የተሰኘሁበት ሰው እኔ ልመልሰው ብሞክር ነገሮችን ወደዚህ እያበላሸ ያለው ሰው ቢኖር ዳግም ነው። ከየት ሹልክ ብለው እየመጣ ነገሮችን እንደሚያወሳስብ ነው እኔ ግራ ይገባል። ማን ነው የሚነግረው ሰው በሰው ሕይወት ላይ እንደዚህ ሰው ነገሮችን ለማስተካከል በሚጣጣርበት ሰዓት ላይ እንደዚህ አይነት የገገማ የልጅ እንዴ! እኔ በጣም በስሜቷ ያርገኝ እኮ ነው አንተ። እኔ እንደዚህ መሆን አልፈልግም። ነገሮችን በዝግታ ለማስተካከል እኮ ነው ምፈልገው። በጣም ሁሉም እኮ የተበሳብጨበት ነገር ነው እኮ ማለት። እንዴት ሰው ለማስታረቅ ይሞክላል፣ እሱ ለማለያየት የባሰ እንዴ በጣም ልጅቷን እ አሳመማት እኮ በሽተኛ አደረጋት እኮ። የሚናገረው ቃላትስ ከሱ የማይጠበቅ ከዚህ ከልጅ የማይጠበቅ እኮ ነው፣ አነጋገሩ ራሱ ማን ያስተማረውን፣ ግራ ይገባኝ እኔ ምን ምን እንደነካው ምን አይነት አቀያየር እንደተቀየረ። ምን እኔ አሁን አጠገቤ ሲጠጋ ይቅርታ አድርግልኝና ያስፈራኛል። እኔ አጠገቡ ባልጠጋውላ ደስ ይለኛል፣ ግን በጣም ስሜታዊ እያደረገኝ ነው እንዴ አፉን እየከፈተው ውብዬ እንደዛ የሚያከብርባት ውብዬ ላይ አፉን እየከፈተ እኮ ነው ሲናገር። ደሞ የተጨምላቀ የሆነ ቃላት ነው የሚጠ ናሆም እንደዛ አልተናገረም እያልኩ እኮ ነው። ናሆም እስካሁን ድረስ እንደዚህ አይነት ንግግር አልተናገረም። እኔ ለምን እንደማይቆጣው ነው የሱ ደሞ ግርም የሚለኝ ለምን እንደማይም እኔ እኔ በቃ አሁን በጣም ስሜቴ ማለት ነው በቃ አላ አይደለም ሌላ አክሽኖችን እንትን እንዳድርገ ሚመልሰው ሚያደርገው ነገር ምናምን ጭራሽ እኔ እኮ የወንድሙ ኩያ ነኝ የእሱ የታላቁ ኩያ ነኝ ግን እንደ አሁን እሱ ላይ ውብዬ ላይ እንደዚህ መናገር አለበት ትላለ ኧረ በፍጹም እኔ ይህ ጉርምስና አትለውም ምን አትለውም አሁን እሱ እኮ ከጉርምስና እኮ እያለፈ ነው እሱ ማሰብ የሚችል ትልቅ ልጅ እኮ ነው ስንት ነገር ማድረግ የሚችል ልጅ እኮ ነው። ራሱ ራሱ ይበጠብጣል እኮ እኔ አሁን እሱ አይመስለኝም። ስለ አሁን እንደዚህ የሚበጠብጠው ይበጠብጣው ቆያውን ይምጣ ይምጣት። እኔ አሁን ዛሬ ሌላ ነገር ሌላ ነገር ሌላ ተደራቢ ነገር እንዳፈጠረ አሁን እንደዚህ አይነት ሰው ምን አለ መሰለ፣ አሁን ምከረው ምከረው አለ። በለዚያ መከራይም ምከረው ይባላል። እሱማ ገብቶ አለ አይደለ እንደዚህ አይነት መከርኩት ዘከርኩት በትልቅ ሰው መከርኩት ከኔ አቅም በላይ ከሆነ ብዬ እኛ ለናሆም እናስብ፣ ለሱ እናስብ። በመሀል እየመጣ የሚናገረው የሆነ ስንጥቅ የሆነ አማርኛ በቃ የሚያስጠላ አማርኛ በጣም እኔ ልቤን እንትን እያለ ነው። በተለይ እየመጣው ብዬ ላይ በማያውቀው ነገር እየገባ እኛ ነገሮችን እዚህ ለማስተካከል ደፋ ቀና እያለ ከአንዱ ጎን መሆን አቅቶን ነው፣ ወደ አንዱ ጎን እንትን ማለት ማሽቃበጥ አቅቶን ነው። ግን እሱ ነገሮችን ማቡካካት እዛ ሄደ። ባለፈው ልጅቷን እንደዛ ማድረግ ይሄ ምን እየሆነ ነው? አሁን ከዚህ ከቲጂ ከምትባለው ሴት ጋር እየተገናኘ ነገሮችን ወደዚህ ማበጣበጥ እኔ በጣም እያሳዘነኝ ነው። የሚያደርገው ነገር በጣም አእምሮ እየነካው ነው። በጣም እያዘንኩበት ነው። በጣም የሚያስጠላ ስራ ነው። ይሰለ እኔ አልጠበቅኩም እንደዚህ ያደርጋል ብዬ ከሱ እኔ አንድም ቀን ጠብቄ አላውቅም። እኔ እንዲህ ጆሮን ጆሮውን ይዤ እዛ እናቱ ጋር ወስደዋለሁ ጆሮውን ይዤ ማለት ነው። በጣም ስሜታዊ ያደረገኝ ነው። አሁን ምንድነው? እሺ የምናደርገው ይሄ ምን እንዳቸኩል ምን ከዚህ ጋር ምን መጣላት፣ በጥፊ ማለት ነው እንጂ ይሄን የምን መጣላት ነው ከዚህ ጋር እንዴ! እንደዚህ አይነቱ እኮ በጊዜ ካልተቀጣ ነገሮችን ወደዚህ ያባብሳል። ወደዚህ እያባበሰ በሱ ምክንያት ብዙ የሚያስጠሉ ነገሮች የተፈጠሩ ነው። ውዬ እንደዚህ ለመሄድ እስክትወጣ ድረስ የሚያደርገው እያየህ ነው አይደለም? እሱ እኔ እኔ የሰው ልጅ በነገር ቃል ቃል ካፉ የሚያወጣው ቃል መርዝ ነው። ይሰብራል ይሰብራል። ሰባበራት እኮ እሷን። እኮ እኛ እዚህ ጋር እያረጋጋናት አሹ ማይረባል እሺ ልትል እያረጋጋናት መጥቶ ሌላ ሌላ ተጨማሪ መርዝ የሆነ ቃላት እንደዚህ የሰው ልጅ በግልጽ ተለያዩ ተመክሮ የመጣ ነው እኮ የሚመስለው። እሷ ምን ይመስላታል እስቲ አሁን ስታስበው። እኔ አንዳንድ እሱን የሚደግፉ የሱን ንግግር የሚደግፉ ሰዎች እዚህ ጋር ልክ ያልሆኑ ሰዎችን ጭምር ማረም ፈልጋለሁ። የሱን ንግግር ልክ ነው እንደዚህ አስቦ ነው እንደዚያ የሚያስብ ይመስላችኋል? እንደዚህ የሚያስብ ሰው እንደዚህ ይናገራል? ለናውም የሚያስብ ሰው እንደዚህ ያደርጋል? ምን አይነት የተመታ አይነት አስተሳሰብ ነው ይሄ? ነገሮችን ለማስተካከል የታገልክ እያለ ከመሀል ወጥቶ የሚበጠብጥ አንቺ ውጪ እኔ አይምሩ ይለኛል፣ ምን ትሰሪያለሽ? እንደዚህ አይደለም እሷን እኔን ሁላ የሚያሳምም ንግግር ነው። ምን ያህል እንደሚከፋት። እቺ ልጅ እኮ በጣም የተጎዳች ሰው ናት እኮ ከእንደገና፣ ሌላ ጉዳት፣ ተጨማሪ የወንድም ደግሞ። ምን ላግዝ ወንድሜ እንዲህ ቢበድል፣ እንደ ወንድሜ እንዲህ ቢሳሳት ለሱ ይቅርታ፣ እሱ ስላጠፋው ነገር ይቅርታ ነው እንጂ መባል ያለበት እንደዚህ ሰው ላይ አፍ መክፈት፣ ገና ልጅ ሆኖ ገና ኮ ብዬ ማለት። አንተ እሱን እኮ እንዲህ ቆንጥጣ እንትን ያሳደገችው ልጅ እኮ ነው። አሁን አደኩ ብሎ እንዲህ ፍጥፍጥም የሚለው እንደዚህ አይነቱን በኩርኩም አናቱን ማለት ነው እንጂ። በጣም እኔ የሚገርምህ ምን እንደው ታውቃለህ እሷ እንዴት ነው ግን አእምሮ ላይ የማይቀርጽባት? እኔ እንኳን ቁጭ ብሎብኛል፣ የተናገረው ቃላት። ገብቶሃል አይደል? ይምጣ፣ አሁን ቆይ፣ ይመጣታል። እኔ አይደለም፣ በጣም እኔ አላቅም፣ በጣም እንነግረዋለን። ገብቶሃል? ከአሁን በኋላ ድርሽ እንዳይላችሁ፣ እኔ ልንገረ። አሁንም ይሄ እኔ አንተን እንትን ያልኩት ያመጣው ከእኔ በላይ አክብሮ ሚያናግር ከሆነ ልጠብቅ ነው። ገብቶሃል አይደል? እኔ እንትን አልልም ግን ላፊ ንግግር እንዲናገር አልፈልግም ይምጣ አሁን። ሌላ ራስ ምጣት እዚህ ገና ይሄ ውስብስብ ነገር ሳይፈታ ከእንደገና ሌላ አሁን ላይ እየመጣው ነው ምናምን ብሏል። ይምጣ። እኔ ልክ ልኩን ነው ምነግረው። ልክ ልኩን መንገር ብቻ አይደለም እየመጣ ነው መሰለኝ። ናው ተረጋጋግን። እሺ፣ ሌላ ነገር ሲላን ገብ አንተ ያናደኛል ብነ ሰላም ለማለት ደግሞ ጂንስ ዘረጋ አታቆም ነው። ታውቃለህ፣ ለምን እንደጠራ ነው፣ ዳጊ በደንብ ታውቃለህ። ይስራኑ ምሰራኩ አይደል እንዴ? ቆይ አይደለም፣ ቆይ ናውሚ፣ ቆይ አይደለም። ምንድነው አንተ ሀሳብ ፍላጎት ምንድነው? ምን እንዲሆን ነው? ቆይ አንተ ውብዬን አትፈልጋትም? አታስብላትም? አሁን ቆይ፣ ወጣች ለመሄድ ምን ትጠቀማለህ? ሄደች ምን ትጠቀማለህ? የምትጠቀመው ነገር አለ አሹ ምን መሰለህ፣ እኔ የምጠቀመው ነገር ምናምን የለም። ግን ውብዬ ናሂ እየለመናት እነዛ ማድረግ የለባትም እሺ፣ እሱ ይሁን። አንተም ምን አደረገች? አንተም በግል ያደረገች ነገር አለ የግል የምታደርገው ጸቡን ምንድነው? በመጣ ቁጥር የምትናገረው ነገር፣ የሚያስጠላ ንግግር የምትናገረው ሰው፣ እዚ ከጎን ያለው ሰው ለማስተካከል የሞከረ አንተ ወደዚህ የምትበጠብጣው ነገር ምንድነው? እሱን ጥፋተኛ መሆኗ እንድታምን ነው ብቻ ነው። እኔ ታዲያ በእንደዚህ አይነት ወንድሜ ነው ወንድሜ እስከሆነ ድረስ ለወንድሜ ወንድሜ እየተጎዳ ከሆነ ያን ነገር ማየት አልፈልግም ወንድምም ወገን አለበት እህ ወገንተኛ መሆን አለበት እዚህ ጋር ወገን ታምና እንደዛ አይነት ነገር ሳይሆን ውብዬ አጥፍታለች በቃ ታዲያ በዚህ ሰዓት አይደለም እኮ አጥፍተሻል የምትላት አንተ አይደለም ዳግም አንተ ቆይ ውብዬን አጥፍተሻል ለማለት ማን ነው ማን ነው ስልጣኑን የሰጠ ማን ናሂ አጥፍቷል ለማለት ናሂ ተስተካከል ናሂ ተስተካከል የምትለው ወይኔ ወይኔ፣ ቆይ አይደለም እንደ አንተ እኮ ፊት ለፊት እንዴት ነው የተሰበረ ልብ ፊት ቆመህ እንደዚህ ዓይነት ቃላት የምታወጣው? አንተ ቆይ ውብዬን አታውቃትም። ስለውብዬ ቆይ ምንም የምትጨነቀው ነገር አታሳዝንም? ቆይ እንደዛ እየሆነች እንደዛ አፍህን ስትከፍት፣ ውብዬ ቆይ ብዙ ነገር አላደረገችልህም? ንገር ቆይ ለአንተ ብዙ ነገር አንደኛ ነገር፣ እሷ አጠገብ ስትሄድ አንተ መጥፎ ንግግር የሚያናግር ምንድነው? መጥፎ ቃላት እሷ ላይ እንድታወጣ የምታደርገው ምንድነው? ሂጂ እንዲሁ እንጂ። እስካሁን ምን አስባ ለመናት? እስካሁን ድረስ ለምንድን ነው የሚለምናት? ምን አገባህ? ለማስተካከል ነው እንጂ አንተ የሚያገባህና የምትናገረው ነገር አንድ ነው ወይ እንዲስተካከል እንጂ እንዲበላሽ ነው። አንደኛ ነገር ሁሉም ነገር እንዲስተካከል ነው። ሁላችንም እንፈልገው ያን ነገር ምን አድርገው ደሞ ቲቲን ውብዬ ይቅርታ ስጠይቅ ነው ሚስተካከለው። ለዚህ ልጅ የሚሰማ አማርኛ በስርዓት የሚሰማ ከሆነ ልብሶል ይረዳኛል። ማን እንደሆነ እያበረታታህ ነው። ማን እንደሆነ እንዲበል እንዲያርግ እያለ በቃ ነገሮች እንዲበላሹ የሆነ ሰው ነገሮችን እያበላሸ ነው። እየመከረህ ነው። ተጠንቀቅ ዳጊ፣ ተጠንቀቅ ነገሮችን ማታስተካክለው ነገር እኛ በስንት ስቃይ በስንት ትግል ነፍሳችን እስኪወጣ ያስተካከል ነው ነገር። አሁን አንተ ድብልቅ እዚህ ጋ እኔ ይሰሙን ውብዬ፣ ሁሉም ነገር እንዲስተካከል ትፈልጋላችሁ አይደለ? ምትፈልጉ ከሆነ ውብዬ ይቅርታውን ይቅርታ ማድረግ አለባት? ቲጂና የመጀመሪያው ጥያቄ። ሁለተኛ ነገር ደግሞ ናይንየራይን ይቅርታ መቀበል ግዴታ ግዴታ አለባት። ናሆም የንገረው በምንገረው ጥዬው ልሄድ ነው በቃ እንደዚህ እያወራ ውብዬ ጥፋቷ ማመን አለባት። ናሆም ጥፋተኛ ናት ውብዬ፣ ከውብዬ ውጭ ማንም ጥፋተኛ አይደለም። ምክንያቱም ናሂ ብዙ ጊዜ ቤት መጥቶ እየለመናት ነው ግን አልተቀበለችው። እሷ ማን ስለሆነች ነው የናይ ናይ ማትቀበለው? ገና አልበረደለትም እኮ ይሄ ልጅ። አሁንም ቢያገኛት እንደዚህ ነው የሚሆነው። ቆይ ችግርህ፣ ቆይ ምንድነው ዳግም ችግርህ? ችግርህ ካለ ችግር ካለ ከውብዬ ጋር የግል ችግር ካለ ንገር። የግል ችግር ካለ ተናገር። ወይ መጀመሪያ ትዳሩን አትፈልጎ፣ ምንድነው ደስተኛ አልነበርከም እንዴ? እዚህ የሆነ የምን ትዳር አይሆንም በቃ። መቀጠል የለባቸው በዚህ ሁኔታ። እሱ ወሰኙ ነው ላይ ያው፣ በቃ ወሱ ነው ጨርቶልሃል። ወሰን አይደለም እዚህ ጋር። ውብዬ ይቅርታውን ብታምን ኖሮ ይቅርታ ብታደርግ ትጅን ይሄ ሁላ ነገር አይፈጠር ዳግም። አንተ እኮ ማለት ነገሮችን ማስተካከል ዋናው ይቅርታ አይደል? ናሆሚ ይቅርታ መደራረግ አይደለ? ይቅርታ ብታድርግ ምን ምን ይቅርታ ለማድረግ እንደምታስብ እንደማታስብ ታውቃለህ? ጠይቃታል። ማን? ቲጂን ውብዬን እንጂ አንተ ቲጂ ማለት ነው ነው አሁን ላይ እኮ ያገዘችኝ ያበረታችኝ ያለች ሴት እኮ ነው። ምን ሆነ ነው የምታበረታ? ምን ሆነ ነው ከጎን ያለችው? ቲጂ በጣም መልካም ሰው ደግና በጣም ጥሩ ሰው ነው። ሁላችሁ አይገባችሁ። ጥፋተኛው ማን ውብዬ ነው። እዚህ ጋር እናንተ ጋር ክርክር ለክርክር አይደለም የመጣሁት እኔ። ቆይ ምንድን ነው የምትለው አንተ? እኔ ቆይ፣ እስከ መች ነው እንደዚህ ማይሆን አማርኛ ሰው ላይ የምትናገረው? እኔ እዚህ ጋር ማይሆን አማርኛ እያወራው ምናምን አይደለም ውብዬ ይቅርታውን ጥፋተኛ እንደሆነች እንድታምን ብቻ ነው የሚፈልገው ሚዲያ ላይ እዚህ መታ ሂጂ ይቅርታ አስፍቻለሁ ብላ ይቅርታ እንድጠይቃት ነው የምፈልገው አየው ይሄንንም የሚፈልገው የኔ ሐሳብ ይሄና ይሄ ነው ናሂንም ይቅርታ እንድጠይቅ ነው ማን ውብዬ ምን ስለሆነ ያጠፋችሁ ሁሉም ነገር ያጠፋችሁ አንተ ማን ነህ ይሄንን ልትናገር እህ

እንዴት እንዳደረገው! ሌላ ምን ትጨምራለህ? አልአርፍም ብሏል። እንዴት እንዳደረገው ደግ አደረገው። ልቀቀው፣ ምንም አይሆንም፣ ምንም አይሆንም። ተወው በቃ፣ ምንም አይሆንም። እንደዚህ ለዚህ ነው የጠራኸው? ለዚህ አሹ ይገባዋል። እንዴ ውብዬ ላይ ለተናገረው ነገር ይገባዋል። ከሱ ትብሳለህ። ለተናገረው ገና ከዚህ በላይ ይጠብቃል፣ ባትጠነቀቅ ልጁ እሺ አሁን ሌላ ነገር ልታመጣ ነው አይደል? ዋጋውን ነው ያገኘው። ተው በቃ አንተ አትነካከው። ተው ዳጊሽ፣ አርፈ ማትቀመጥ ከሆነ ከዚህ በላይ ታገኛለህ። እሺ ወንጣን ምንድነው? ወይ ተሰማል አይደል? ገና ከዚህ በላይ ታገኛታለህ። ውብዬ ላይ ላደረከው ነገር ወይ ነው፣ አርፈ ትቀመጣታለህ። አሁን አሹ፣ በወሬ መፍታት እንችል ነበር እኮ። አንችልም። ብዙ ጊዜ ነው የተናገረው፣ ብዙ ጊዜ ነው ያስቀየመው። እና ቦክስ ይሻላል። አዎ። እሺ አሁን ምን ቤተሰቦች ወንድሙ ምን ይሻላል? ይቻው ምን እንደምትላችሁ፣ እንኳን መታው ነው የሚለኝ፣ እንኳን አረክ ነው የሚለኝ ሲያይ ይሄንን እንኳን አረክበት ነው የሚለኝ። በንግግር መፍታት እንችል ነበር። አንችልም። በጣም አብዝቷል፣ አብዝቷል፣ አብዝቷል። ወንድሜ ተው። አንተ በቃ ተው፣ አንተ ተው ይለኛል። እንደ በእናትህ በቃ ምንም ያስጨንቅህ ነገር የለም ወንድሜ፣ እስቲ ተረጋጋ። ተው በቃ አንተ፣ ነው ምን ይሆናል ብለህ ነው? ምንም አይሆንም። ምንም አንተ ምን አይነት አረመኔ ይሆናላችሁ! ምንም አይነት አረመኔ ይሆናላችሁ! እሱ የሚናገረውን ነገር አታይም? የሚናገረውን ነገር ወንድም ተረጋጋሽ፣ ተረጋጋ። ምን ላድርግልሽ? እኔ ምን ላድርግልህ? አስጨነቀኝ የሰራን እስተሽ እኔ እንደዚህ መሆኑን ባውቅ ኖሮ መቼ እመጣ ነበር? ዋጋውን ነው የሰጠሁት። አሳፍረኛል፣ አሽዋ አሳፍረኛል አሳፍረኛ አንተ፣ እንደዚህ አትበል። ውብዬ እንኳ እንደዛ ስታለቅስ ማለት ነው፣ እንደዛ ስታነባ እንዴት ሲናገር እንደሆነ አይታሃል። ታዲያ ድብድብ እኮ አይደለም። ምብቴው ሞግደ ሌላ ችግር እኮ ነው የፈጠርኳሽ። እቺን ሲያገኝ፣ እቺን ሲቀምስ አርፎ ይቀመጣል። ቶ በቃ አንተ ቶ ደሞ አልቆ ማለት ቶ ይለኛል። ምንም አይሆንም፣ ምንም አይሆንም። ደሞ አልቆ ማለት ቶ ይለኛል እንዴ

ምን ይሆናል ብለህ ነው? ምን ይሆናል አሁን? ቆይ ይሞታል ብለህ ነው? እንደዚህ በአንድ ጥፊ ስለተመታ አንድ ጥፊ ይላል። እንደዚህ አድርገህ አንድ ጥፊ ስለተመታ ይሞታል? ምንም አይሆንም። ናኦሚ አንተ ምን አስጨነቀ? ተነስ፣ በቃ ምንም አይሆንም። ለብሮ ማለት ጨነቀው የደማ እንደዚህ እያየሁት። ቅድም ነግሬሃለሁ እኮ እንዳይናገር። ምንም ቢሆን እኮ ምንም ቢሆን እኮ እንደዚያ ሲናገር ዝም ማለት አለበት ዝም ማለት አለበት። ማድማት ነው መፍትሄው ማድማት ነው እንዴት ሲናገር እንደሆነ አይተሃል። እሺ፣ የሆነ ነገር ፍጠር። ቆማ አደኝሽ። ምንም አልፈጥርም፣ ምንም አልፈጥርም። አሹ፣ ከመቼ ወዲያ ነው እንደዚህ ልበደ እንዳን ነውኩ ምንም ጥዬ ምንም። አሁንም እባክህ አሹ፣ የሆነ ነገር አይሆንም። እባክህ ምንም፣ ምንም፣ ምንም ምንም አይሆንም አልኩ እኮ ምንም አይሆንም። በአንድ ጥፊ ምንም ምን? ሰው አይደለም የሚናገረው ቃል ከዚህ በላይ እንደሚጎዳ ሰውን እንደዚህ እንደሚያሳምም ማወቅ መቻል አለበት። ገብቷለሁ። በቡጤ አይደለም እኮ በቡጤ አይደለም እኮ ነገሮች፣ በቃ ነገርኩ፣ መከርኩት። አሁን ልታብሶ ነው ነገሩን። በቃ ስማ፣ ትናንትና ትናንትና እንደዛች አይነት ሴት ልጅ ላይ እጁን ሲያነሳ በጥፊ እኔ አጠገብ ሲጥላት ሆስፒታል ውስጥ ሲያስገባት ምንም አላልኩትም። አሁን ይሄ ለሱ ምንም አይደለም፣ ምንም አይደለም ወይ

ነግሬሀለሁ፣ ዳግም ምንም አይሆንም ብያለሁ እኮ ምንም አይሆንም። ዋጋህን ታገኛታለህ። ከዚህ በላይ ዋጋህን ነው የምሰጥህ። እሺ፣ ተረጋጋ። ልጅነት ነው፣ እንዴት እየሆነ እንዳለ እኔ እሱን አስሬ መግረፍ እችላለሁ። ታሟል፣ ደህና በጤናው አይደለም እኮ ደና አድርጌ ምመታውን አንተነ ዝም በላይ የነሰረው ምንም ማለሆነ ደና አርገ መቅጣት እችል ነበር። መግረፍ ይሆናል ምን ነው አሹ ይህ ልጅ ቢሞት አሹ ሌላ ከልዳፋ ምንም አይሆንም የሚናገረው ቃል ነው የሚገለው ሰውን የሚገለው የእሱ አማርኛ ነው ታዲያ አንተ እኮ ገለ እኮ ሌላ ነገር ልትሆን ነው ምንም አይሆንም እኔ ከርሸሌ መግባት ከእንደገና ሌላ አጣጣ ምንድነው አሰ ይሄን ይሄን ይሄ ማይረባ ይሄ ማይጠቅም ልጅ ቢሞት እንኳን አይጎዳም የሚናገረው ቃል ብዙ ሰው ገሎ ብዙ ሰው አጥፍቶ ምን ውስጥ እንደሚከትል የሰው ትዳር የሚበትን ወንድሙ ለወንድሙ እንኳን አሁንም እንኳን እንዴት እጁ እያነሳበት እንዳለ አላየህም እሱማው ቃል እንዴት በጥፊ እየመታው በቃ ጠንክር ያለ ምት ነው የሚያስፈልገው ለእንደዚህ አይነት ሰው። አሁን እሺ፣ አሁን ሌላ ሌላ በጥብጥ ኮል ይነሳ ምንም ማያመጣ አንተ ና ምን ብለህ ነው ምንም ና ምንም ሰው የለም ምንም